ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩት። ሰላም ውድና የተወደዳችሁ የአዴ ድራማ ተከታታዮች ሰላም እንድናችሁ፣ ሁላችሁንም ሰላም ብያለሁ። እንኳን ወደ መብራት ሚዲያ ቻናል በሰላም መጣችሁ። እንግዲህ ዛሬ ፍቅር እያለቀሰኝ ትገኛለኝ። ፍቅር በሰራችሁ ነገር ተጽፍታለኝ ፍቅር ደቭን በራሷ ሁኔታ ማግኘት እንደማትችል ተረርታለች ማለት ነው፣ ቤተሰብ ምክንያቱም ሰው ልጅ በግድ ሊሆን አይችልም ማለት ነው። ፍቅር በግድ አይሆንም፣ ተፈላልገን ሲሆን ነው እንጂ ፍቅር በግዴታ የኔ ትሆናለህ ማለት ያ ሀሳብ ከጭንቅላቷ እያስወጣችሁ ነው። ግን እልክ ውስጥ ገብታለች ማለት ነው። ፍቅር ፍቅር በአሁን ሰዓት ላይ ተንኮሏን ሁሉም ነገሩ ስለታወቀባት ምሰራው ነገር በሙሉ ግራን ያጋባት በምትሰራው ነገር ላይ እራሱ እየተጸጸተች ነው ያለቀሰች ነው ማለት ነው። እና ደቭ ደግሞ የአደይ የሆኑ ማየት ለእሷ መሞት በቃ፣ ሞቷ በቃ አላደለ። የሰው ልጅ ይህን የምትሉትን ሰው ሲወስድባቸው በቃ የምታደርጉትን አታቁም ማለት ነው ቤተሰብ ማለት ነው። እና ምልላችሁ ነው ማለት ነው ፍቅር ሴት ልጅ በለሃተኛ ናት። በማልቀስ ወይ ደሞ ራስን በማጥፋት ራስን በማሳበድ ራስን ወደ ላይ የበላይነት ማድረግ ሽንተይና ዝቅ በይና፣ ተናነሽ፣ ተናነሽና ተና አደይ ጋር ሰላም ፍጠሪ። ሰላም እንድና አደይ ሆኚ፣ እና አደይን ቅረቢያቸው እና ለምለም ደሞ ያው ሰራተኛቸው ሆና ገብቷለኝ ማለት ነው። ለነ ለነ ፍቅር ቤት ማለት ነውና ያው አደይ እንደምናውቀው እጇ ተቃጥለዋል። እጇን ያቃጠለቻት ደግሞ ፍቅር ናት። አያችኋ፣ ለቀንም ቀን አለው የሚባለው ይህ ነው። አደይ ያን ሁሉ ነገር ችላ እየኖረች እያለ የምታበድላት የምታሰቃያት ፍቅር ናት። እንግዲህ እሷም ደግሞ ልጅ ናት፣ ገና ልጅነት ይዟት ነው እያለች አደይ ለቤተሰቦቿ፣ ለእናትና ለአባቷ እያለ ብዙ ነገር ችላ እያሳለፈች ነው ማለት ነው። የኔ ጀግና ጠንክሪ ነው የምለው አደይ እና ደቭ ኦ፣ ዛሬ ደግሞ የማይታመን ነገር ነው፣ ቤተሰብ ማለት ነው ያስባችሁታል አደይና ደብ ተፋጠዋል ማለት ነው የተፋጠጡበት ምንድን ነው ወተሩ እንዲህ አዲስ ነገር አለ ቤትስ ማለት ነው ምን መሰላችሁ ጋይስ ለአደይ እንግዲህ የፍቅር ጥያቄ ለደብ ደብ አቅርቦላት ነበር ና ላስብበት ብለው ነበር ና ወይ ደግሞ ላስብበት ያለችውን እየጠየቃት ነበር ደብ ማለት ነው ና እኔ በጣም ብዙ ችግር ያለብኝ ነኝ በዙሪያዬ በጣም ብዙ ችግር ያለብኝ ነኝ እኔ አንተን ላሰቃይህ ልጎዳህ አልችልም ደብ እኔ አንተን ብዙ ነገር አድርገህልኛል ባለውለታዬን ሁለታ መላሽ ያድርገኝ ያለችው ነው ማለት ነው ፍቅር ማለት ነው ከዛ ደግሞ ደብ ይህንን መልስ አይደለም ይፈልገው እና ትወጂኛለሽ ብሎ ጠየቃት ነው በጣም ተናዱ ምናምን ጠየቃት ነው ማለት ነው በጣም ስሜታዊ ሆኖ ማለት ነውና ደብ ደግሞ ከአደይ መልስ ያገኘው እንደጠበቀው አላገኝም ማለት ነው። አደይም ሴት ልጅ ናት አንደኛ ሰው ቤት ነው የምትሰራው። እዚህ ላይ እያለች ደግሞ ስለ ፍቅር ማሰብ አትችልም። ቤተሰብ ማለት ነው እና ምን ልላችሁ ነው? ደቭ ደግሞ ተረዳት ማለት ነው። ቢያንስ ብዙ ነገሯን ችግሯን ታውቃለህ። እሷ ይሄኖ ብላ ሴት ልጅ ይሄኖ ብላ ማውራት ካቃታት ና ዝም ካላይ፣ በዙሪያዋ ብዙ ነገር አለ ማለት ነው። ያንን ያንን ነገር ተረድታሃት በኋላ የራስህ እንደምትሆን ካመንክ ፍቅር ፍቅር እንደዚህ ያይነ ፍቅር አይደለም። የልብ ፍቅር ካለህ መቼም ማታጣንትን ታገኛታለህ። ታገስ ወንድሜ ማለት ነው እና አስ እንትን እያላት ነበር። ትወጂኛለሽ እያላት ነበረ ቤተሰብ ማለት ነው። እሷ ደግሞ እንዴ በጣም ነው የምወድህ፣ እንዴት እንደማልወድህ ታስባለህ፣ ምናምን እያለችው ነበረ። ይሄንን መልስ አይደለም ደብ የጠበቀው በነገራችን ላይ ፍቅርም አይደል አትሉም? እና ቤተሰብ ማለት ነው። ወይ ፍቅር ወይ ፍቅር እና በጣም ተጨናንቃለች አደይ ማለት ነው። ጊዜ ስጣት፣ ጊዜ ልሰጣት ይገባል ማለት ነው። በአሁን ሰዓት ላይ ብዙ ችግሮች እያስተናገደች ነው አደይ የምትገኘው። ና አደይ የቤተሰቦቿ ነገር እያስጨነቃት ነው። በዛ ላይ እህቷ በጣም ታማ አባት አለ። በዛ ላይ አባቷ በጣም ኃይለኛ ነው። ከሀገር ቤት የመጣችሁም እንግዲህ አደይ ያው ወንዶቹን ሸሽታ ነው የመጣቸው። ቤተሰብ አባቷ ሊድራት ይፈልጋል። አሁን እራሱ አባቷ ያለችበትን ቤት አያውቅም። ያደይ አባት ማለት ነው። በጣም ኃይለኛ ነው። ያደይ አባት ቤተሰብ ማለት ነው። ከዛ ሽሽት ነው ራሱ እና ደመቀ ደግሞ ስካሁን ያለችበትን ቦታ ስለሚያውቅ ለደመቀ ደግሞ ያው ለ ያደይ አባት አይደለ የክርስትና አባቱ ነው ማለት ነው ለዳይመንድ ማለት ነው። ዳይመንድ ወይም ደመቀ ነው የምትለው ማለት ነው። በነገራችን ላይ ቤተሰብ እና አሁን ጭንቀት ውስጥ ገብታለች ማለት ነው አደይ ማለት ነው። እና ጊዜ ስጧት፣ ጊዜ ልሰጧት ይገባል ማለት ነው። ብዙ ነገር አለ፣ ታስባለች። ሰው ቤቱና ፍቅር ለመጀመር ሊከብዳት ይችላል። አንደኛ ፍቅር አለች ፍቅር ነገር ያሳስባታል። ዴቭ፣ በእናትህ ተረዳት ማለት ነው። ብዙ ነገር ሰው ቤት ላይ ስትሆን ብዙ የምትረዳቸው ነገር ይኖሩ ይችላል። አንተ ምንም የሀብታም ልጅ ብትሆንም፣ ከቻልክ ከቻልክ ደግሞ ይህንን ጭንቀቷን በሙሉ ተጠግተህ አይዞሽ በማለት ከጎኗ ሆነህ ልታበረታታት ግድ ይልሃል ማለት ነው። እና አዴ የኔ ጠንካራ የኔ ጀግና ሴት በርቺ፣ ጠንክሪልኝ ነው የምለው። መልካም ሁሉ ነገር ከአንቺ ጋር ይሁን እና በትግስት እንደምታሳልፊው ሁሉንም ነገር ካለፈ በኋላ ሲወራ ደስ ይላል ማለት ነው። እና ያው ፍቅሬን በተግባር ነው ማሳይህ። በንግግሬ ባልነግር እንዲህ ነው ብዬ የውሸት እወድሃለሁ ከምልህ በንግግሬ ይግባህ ብልሃሌ ማለት ነው ደብ ስለዚህ ልትረዳት ይገባል ማለት ነው። ብዙ ነገር አለባት፣ ብዙ ነገር ችላ እየኖረች ነው ያለችው። አንደኛ ነገር ፍቅር፣ በዚህ በኩል ደብን ስለምታፈቅረው ፍቅር አንድ ነገር ትሆናለች ብላ ጭንቀት ላይ ናት ያለችው አደይ። አይዞሽ የኔ ወድ። እዚህ ጋር ደግሞ ኦ ኤም ጂ ኦ ኤም ጂ አትሉም እንዴ? ቆይ ማንተ ኤላ፣ አቋም የለህም እንዴ? ምንድነህ እንዴ? አንተ አሁን በለምለም ቦታ ብትሆን ምን ምን ምንድነው የምትወስነው እንዴ? አሁን ለምለምን ከድብ ጋር ወይም ደግሞ ከባርኮት ጋር እንደዚህ ወገብ ለወገብ ተያይዘው ሲጨፍሩ ገለመኔ ምናምን ብታያቸው አንተ ያስችልሃል? ሴት ስለሆነች ሞራልን አትጠብቅም። ሊዲያ ደግሞ በቃ ፍቅረኛ አለው። ውጭላቸው፣ የፍቅር መቀሳቱን ይባቸው። እሱ ለራሱ ከሀገር ሊወጣ ጭንቀት ላይ ነው። እንደገና ደግሞ ሌላ ጭንቀት ለምለም በጣም እየተጎዳይ ነው። አንደኛው የሰባት ዓመት ሙሉ ከልጅነት ጀምሮ ፍቅረኛው ነው ነው ማለት ነው ፍቅረኛዋ ነው። ስለዚህ ሊዱ ውጪ ላቸው ፖሊስ ማለት ነው፣ አትረብሻቸው እንዴ ሰው እኩያው ጠፋበት እንዴ ሁሉም ሰው የያዘው ያ ማር ያምረዋል እና ሰው የያዘው ነው የሚያምረው። ጋይስ ማለት ነው ሰው የያዘው ነገር በጣም ይወዱታል። ለምደው አላቅም እና የራስሽን በጊዜ ፈልጊ ሊዲያ አትጎጂ ማለት ነው። ፍቅር በጣም ከባድ ነው። ከምን ጋር ወስዶ እንደሚያላትመን አናቅምና፣ ለምንድን ነው ይሄንን ያልኩት? ምክንያት ምንድን ነው? አሁን ፍቅረኛሞች መሃል ገብተሽ እንደዚህ ከምትበጠብጪ ራስሽንም ጊዜሽንም ከምታቃጤ ለቅቅ አድርገሻል፣ የራስሽን ህይወት ብትጀምሪ ነው የሚሻለው። ወንድምሽም ነግሮሻል፣ ወንድምሽም የሚልሽን ብትሰሚ ይሻልሻል። ፍቅር ገደል ነው የምትሰድሽ ገደል ውስጥ እንደዚሁ ማለት ነው። እንደዚሁ በቀን ነው ገደል ውስጥ እያየሽ አይንሽ እያየ የምትከተሽ ማለት ነው። እና ፍቅር የምትልሽ ሳሰሚ እንደ በፊቷ ሊዲያ በቃ፣ የበፊቷ ሊዲያ ብትሆኒ ለእኛ ደስ ይለናል ማለት ነው። ባህርሽ ናት ቀይሪ፣ እንደ በፊቷ ሊዲያ ሆኒልን፣ በቃ ተጫዋች፣ ራስሽን ፈታ ምት። እንዲሁም ደግሞ በኦንላይን ፍቅረኛለሽ፣ ከዛ ከፍቅረኛሽ ጋር ከሆነ በአካል ና ምንትን ብለሽ የራስሽ ሊኖርሽ ይችላልና፣ ና በለምለምና በኤላ መሀል እየገባሽ አታጣያቸው። በቃ ታያቸው ውጭላቸው እንዴ ኦ የፍቅር መንገድ ተጀመረ ጋይስ አዴይ ና ደብ የፍቅርን መንገድ እየተጓዙ ነው ንጹህ አየር እየወሰዱ ነው ማለት ነው እና በጣም ደስ ይላል እዚህ ጋር ያው በቃ ደብ እንወድሃለሁ ብለው አዴ በጣም ደስ ብሎታል በጣም ከምነግራችሁ በላይና በጣም ደስ ብሎት ሰፈር እየሄዱ እያለ እንትና ኪንጎ እያየ ነበር። እንደ አጋጣሚ ደግሞ ኪንጎ እየጠበቃቸው ነበር በር ላይ ያው ዳይመንድ ፍቅርን ሊያገኛት ሄዶ ነበር፣ ግን አሁንም አሁንም አዴ ላይ የሆነ ነገር ሊያሴሩባት ነው ማለት ነው። ምክንያቱም ፍቅር የምትባል ትንሿ ሸይጣን ማለት ነው። ትንሿ ሸይጣን የባርኮት ፍቅረኛ ማለት ነው። የባርኮት ፍቅረኛ ደግሞ መጣ። አሁን ደግሞ አዴ ላይ ችግር እንዳትፈጥር ነው እኔ እውነት ሁሉም ነገር እየመጡ አደይ ላይ ሁሉም ነገር እየመጡ አደይ ላይ የሚጭኑት ነገር በጣም መሮኛል። መሮኛል እኔ ማለት ነውና፣ አያምሩም ሲያምሩ የኔውቦች ማለት ነው። በጣም ነው የሚያምሩት ማለት ነውና ደብና አደይ በጣም ነው ደስ የሚሉት። መልካም ፍቅር ዘመን። በጊዜ ተቀበዩና ፍቅራችሁን አጣጥሙ ነው የምለው ማለት ነው። ተደሰቱ በጊዜያችሁ ማለት ነው። ተጣምራችሁ ማየት ነው የምንፈልገው እኛ ማለት ነው። ቤተሰብ አይደለም እንዴ? እና ቤዛ ደግሞ መታለች እንግዲህ። አሁን ቤዛ ደግሞ ምን ልትፈጥር እንደሆነ መገመት አያቅታችሁም ማለት ነው። የባርኮት ፍቅረኛ ናት እና ደግሞ ፍቅረኛ እንዳለው እና አደይን ውድጃት ነበር እንደማይላት ተስፋ ሌ ብዬ አስባለሁ። ምክንያቱም ይሄን ከነገራት ቤዛ እዚ ቤት መታ ችግር ትፈጥራለች፣ አዴን የሆነ ነገር ታደርጋታለች ብዬ አስቤ ያለሁ ማለት ነው። ቤተሰብ እንግዲህ አዴዬ ከክፉ ነገር ፈጣሪ ጠብቅ ሽኝ እናት ማለት ነው። ሁላችሁንም እጅግ አርጌ አመሰግናለሁ። አብራችሁ ስለቆያችሁ አመሰግናለሁ። ላይክ ሸር እንዳይረሳ። መልካም ቆይታ። ባይ